ወልድ መንፈስ ቅዱስ አህዱ አምላክ አሚን። እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የጻድቃን የሰማዕታት ወዳጆችና ወዳጆችና ባለሟሎች ሁሉን በፈጠረ ሁሉንም ባስገኘ በልዑል እግዚአብሔር ስም ሰላምታ ይድረሳችሁ እንኳን ለገብር ኄር ለስድስተኛው እሁድ በሰላም አደረሳችሁ እያልኩኝ መጪውን ጊዜና ሰዓት አምላካችን እግዚአብሔር እንዲባርከን እንዲቀድሰን፣ ቅዱስ ፈቃዱ ይሆንልን። እንግዲህ ከዚህ በመቀጠል በቦሌ ደብረ ገነት በገርጂ ቦሌ ደብረ ገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ባለፈው ልዩ ጉባኤ ተሰርቶ እጅግ ታምር የሆነ ታይቶ የማይታወቅ መንፈሳዊ ጉባኤ ታዋቂ መምህራን የተገኙበት ይህንም ጉባኤ አካሂደን ትልቅ ውጤት ከሰውም ከእግዚአብሔር ዘንድ በርካታ ያገኘንበት አሉ የተባለው ዘማሪያንና መምህራን ተጋብዘው በጥሩ ሁኔታ ጉባኤ ተካሄደበት የመነቃቃትና እውነተኛ ክርስትናችንን እያወቅንበት ተከታዩንም እጅግ ያስደሰትንበት ጊዜ እንደነበረ ከሰዎች አስተያየት በተቀበል ነውና አስተያየት እንዲሰጡን በጋበዝናቸው መሰረት ያንን አስተያየት ሰጥተውን ይህን የመያን የመሰለ ጉባኤ እንዲደገምላቸው ጠይቀው ነበርና በዚህ ልክ በወሩ ይህንም ጉባኤ መልሰን ለመድገም ተገደናል እና መንፈሳዊ ቅናትም ደስታም ጭምር ነው። ይህን ያህል ሕዝብ ቃለ እግዚአብሔር የተጠማ የተራበ ሕዝብ መኖሩ እና መረዳት ማወቅ ለመጩም ለስብከተ ወንጌልም ለደብሩም ሰበካ ጉባኤም እንዲሁ ለደብሩ አስተዳደርም በጣም እጅግ ግባት ስለነበረ፣ ስለዚህ ለዚህኛውን ጉባኤ ማንኛውንም የምንጠይቀው የደብሩ ጽህፈት ቤት ሆነ ሰበካ ጉባኤው በማሟላት እንደዚሁም ደግሞ የተለያዩ በውጭ ያሉ ምዕመናን በጉልበታቸው እንደዚሁም ጠቅላላ የምንገለገልባቸውን ቁሳቁስ ዕቃዎችንና ጉልበታቸውን ሳይሰስቱ ለአንድ ሳምንት ያህል ግቢ ውስጥ በመገኘት ይህንን ጉባኤ ዛሬ የምንጀምረውን ጉባኤ ቀጥታ በላይ የሚተላለፍ ብዙዎች የሚሳተፉበት ቢሆንም ይህንን ጉባኤ በሁለት ግራና ቀኝ ስክሪን በማሳለፍ በማስተላለፍ እርቀት ያለውን ሕዝብ ወይም ደግሞ ከወንበሩ ውጭ የሆነ በእርቀት ላይ የተቀመጠን ምዕመናን ለማርካት ይህን ሁሉ በማሰብ ከመቶ ሺህ ብር በላይ በማውጣት እነዚህን ፕሮጀክተሮችን በመግዛት እና የተለያዩ እነሱን የሚያስፈልጉ ፕሮጀክተሩን ተከትሎ የሚመጡ ብዙ ነገሮች፣ ማቴሪያሎች አሉና እነሱን ሁሉ ለማሟላት ብዙ ጥረት አድርገናል። በጉልበታቸውም፣ በእውቀታቸውም፣ በገንዘባቸው የሚረዱን የስራው ጌታ እግዚአብሔር የወንጌል አምላክ በያሉበት ይርዳቸው፣ በወጣ ሁሉ ይተካልን። ልትመርቋቸው እንፈልጋለን። ለወንጌል አገልግሎት ልብሳቸውንም፣ ህይወታቸውንም፣ ጉልበታቸውንም ጊዜያቸውን የሚሰጡ ብዙዎች ስለሆኑ ስለዚህ ከዚህ የበለጠ ነገር የለም፣ ረክተው የሚተኙበት የሚያድሩበት ስለሆነ በተቻለ እንግዲህ እግዚአብሔር አምላክ በዋጋ ይክፈልልን እያል እሱ ዋጋ ከፋይ ስለሆነ ዋጋቸውን እግዚአብሔር እንዲከፍልልን እንለምናለን እንጸልያለን። ከዚህ በተረፈ ግን ዛሬ ከሀያ ሁለት ጀምሮ ጉባኤው ይጀምራል። ሀያ ሁለት ሀያ ሶስት ሀያ አራት ሀያ አምስት እጅግ ታዋቂ መምህራን እና ዘማሪያን እግዚአብሔር የፈቀደላቸው መትርኩ እንዲረክተው የፈቀደላቸው እግዚአብሔር መጥተው ያስተምራሉ። ስለዚህ በተቻለ መልኩ ሁላችንም ተገኝተን በዚህ ጉባኤ ላይ እንድንሳተፍ እያልኩኝ ጥሬን አስተላልፋለሁ። በደቡብ ስብከት ወንጌል ስም ነው አስተላልፈው። ከዚያ በመቀጠል ግን የእግዚአብሔር ልጆች ምእመናን፣ ደግሞ በምትመጡበት ሰዓት ላይ ሰው አማርጣችሁ ዘማሪ አማርጣችሁ መምጣት ሰው እንጂ እግዚአብሔርን ፍለጋ እንዳልሆነ ድግሱን የደገሰው እግዚአብሔር ነው በማቴዎስ ወንጌል ምዕራፍ ሃያ ሁለት ላይ ከቁጥር አንድ ጀምረን አንድ መንግሥተ ሰማያትን ሙሽራ በማንሳት ድግሱን ንጉስን ድግስ እንዳዘጋጀና ያን ድግስ ደግሞ ለመብላት ሰዎች እንዲጠሩ ጠሪዎችን ወደሚጠሩ ወደሚጠሩ ሰዎች እንደላከና ግማሾቹ ፈቃደኛ እንዳልሆኑ ግማሾቹ ደግሞ መጥተው ለመብላት ዝግጁ እንደሆኑ፣ ነገር ግን አንዳንዶቹ ምክንያት እንደፈጠሩ ዛሬ አይመቸኝም፣ ዛሬ እንዲህ ያለ ስራ አለብኝ በማለት ምክንያት ፈጥረው እንደቀሩ ሁሉ እኛም ዘንዳ እንደዚህ ያሉ ነገሮች ይታያሉና፣ ስለዚህ ይህ ድግስ የክርስቶስ ነው፣ የምንበላው እኛ ምእመናን ነን፣ እግዚአብሔር ሰዎች ነን፣ ተከታዮቹ ነን። በክርስትና ህይወት ውስጥ ያለን እለት ዕለት በክርስትናችን ህይወት ቃለ እግዚአብሔር ሊፈስብን ልንሰማ ያስፈልጋል። ሁልጊዜ የነቀዘ ህይወት ነው ይዘን የምንጓዘው። ሁልጊዜ የሚሸርሽር ህይወት ነው ይዘን የምንጓዘው። ሁልጊዜ ክርስትናችንን የሚሸርሽር ነገሮችና ስራዎችን ነው የምንመለከተውና እስከዚህ የነጹ ስለ አይደለን። ስለዚህ የእግዚአብሔር ልጆች በጊዜውና በሰዓቱ እየተገኘ ወንጌልን እንድናዳምጥ በእግዚአብሔር ስም አሳስባለሁ። ስለዚህ የእግዚአብሔር አምላካችን ከቀኑ አስር ሰዓት ተኩል ጀምሮ እስከ ምሽቱ ሁለት ሰዓት ተኩል ድረስ ይሄ ጉባኤ ካሄዳል። ዛሬ ይጀምራል መጋቢት 22 2017 ዓ.ም፣ አብይ ጾም ምክንያት በማድረግ እጅግ በአይነቱ ልዩ የሆነ ልዩ የሆነ እስካሁን ድረስ ተርጎ የማይታወቅ ልዩ ጉባኤ አዘጋጅተናል። ስለዚህ ስራ ውላችሁ እንደሚደክማችሁ እናውቃለን። ግን ለእግዚአብሔር ጥሪ ደከመኝ ሰለቸኝ አይባልም። ስጋ ሊደክም ይችላል። መንፈስ ግን ሊዝል የስጋ መንፈስ ሊዝል ይችላል። የመንፈሳዊ ህይወት ግን ሊበረታ ያስፈልገዋልና ለዚህ በተቻለ መልኩ ሁላችሁም መጥታችሁ እንድትገኙ እንድትሳተፉ በቅድስት ቤተ ክርስቲያናችንና ክርስቶስ በመሰከረላት በቅድስት ወንጌል ስም በአስተማራት በመሰከራት በቅዱስ ወንጌል ስም ጥሪያችን እናስተላልፋለን። የእግዚአብሔር ልጆች በሰላም አስቶ ስላ እንዲያስፈጽመን ቅዱስ ፈቃድ ይሁንልን። ለነበረን ሰዓት ሁሉ ክብርና መስጋና ይግባው። ይህንን ወንጌል ማን ነው ይህንን ሚዲያ የምትመለከቱ ሁሉ ቀጥታ እየገባችሁ ሰብስክራይብ እንድታደርጉ እንጠይቃለን። ቀጥታ ላይቦች እናስተላልፋለን፣ ቪዲዮዎችን እንለቃለን፣ ጥሩ ጥሩ ዝማሪዎች እንለቃለን። ቅድም እንዳልኳችሁ በብዙ ነገር ውስጥ ታጥረን ያለን ሰዎች ስለሆን እለት ዕለት ልብስ ሲቆሽሽ ይታጠባል፣ በሳሙና በውሃ ይታጠባል። የሰው ገላሚ ይቆሽሻል። የእግዚአብሔር ልጆች ቤታችንን ተነስተን ጠዋት እናጸደዋለን። ካላጸዳ ነው ደስ አይልም። አልጋችን የተኛንበት እናነጥፈዋለን። የእኛም የክርስትና ህይወታችን ሁል ጊዜ ልክ እንዳልጋችን ለቤታችን መጽናት ያስፈልገዋል። እለት ዕለት ኃጢአት እንሰራለን። እለት ዕለት ክፉ ነገር እናደርጋለን። ሰዎች ኃጢአትን በተግባር ብቻ የሚሰራ ብለው ያስቡታል። በሀሳብ እንሰራለን በተ- በህሌው እንሰራለን በማሰብ እንሰራለን በብዙ ነገር ነው፣ በማየት በመመልከት፣ በአመንዝራነት በብዙ ነገር ልንሰራ ስለምንችል ንጹህ ነኝ ማለት ስለማይቻል ነው። እግዚአብሔር ልጆችና በዚህ ተሳታፊ እንድንሆን እግዚአብሔር አምላክ ይርዳን፣ ከክፉ ነገር ይሰውረን ጉባኤያችንን በሰላም ጀምረን በሰላም እንድንፈጽም የሰላም አምላክ የሰራዊት ጌታ አምላካችን እግዚአብሔር ከያለንበት ይባርከን ይቀድሰን። ጆሮችን መልካም ነገር እንዲሰማ ያስፈልጋል። ስለዚህ እግዚአብሔር ልጆች ሁላችሁም በየቦታችሁ ተገኝታችሁ እርቀት ያላችሁ፣ ቅርብ ያላችሁ፣ በርቀት ያላችሁ ቀጥታ በላይብ ስለሚተላለፍ ላይብ እየገባችሁ ተመልከቱ። ከዚህ የበለጠ ነገር የለም። ለስጋችሁ ሽሮ ይዘጋጃል። የቤት ገብታችሁ ቤት ቤት ያፈራውን ትመገባላችሁ። ነፍሳችሁ ግን ምን ትመገባለች? እግዚአብሔር ልጆች ምንድን ነው የምትበላው? እስኪ አስባችሁ ታውቃላችሁ? ነፍስ እንጀራ ትበላም፣ ውሃ ጠጣም፣ ወይም ደግሞ ቆሎ አትቆረጥምም፣ ጠጅ አታንቆረቁርም፣ ድራፍት ቤት ቢራ ቤት ቤት ተቀምጣ፣ ለዚያ የሚሆን ምግብ አለም ላይ የተዘጋጀላት የለም። የነፍስ ምግቧ ቃለ እግዚአብሔር ነው፣ ትሕትና ነው፣ ዕውቀት ነው፣ ፍርሃት ነው፣ ፍርሃተ እግዚአብሔር ነው፣ ትዕግስት ነው ስለዚህ የእግዚአብሔር ልጆች ፍቅርን የመሰለ ነገር ነው ተመግባ የምታድረውና ይህን እንድናደርግ እግዚአብሔር አምላክ ይርዳን፣ ከሁላችን ጋር ይሁን፣ ጉባኤያችንን በሰላም ውስጥ ላይያስፈጽምልን። እየገባችሁ ላይክ ሼር አድርጉ፣ የእግዚአብሔር ልጆች ሰብስክራይብ አድርጉ። ይሄ ወንጌል ይሄ ሚዲያ ለወንጌል ብቻ የቆመና ብዙ ምክሮችን ለመምከር የተዘጋጀ ሚዲያ ስለሆነ ሁላችን ተሳተፉ፣ ተሳታፉ በእግዚአብሔር ስም ማሳስባለሁ። ለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። ወስባት ለእግዚአብሔር። እያንዳንዳቸውን በዚህ ሚዲያ ላይ የሚዘረዘሩትን ስም ዝርዝራቸውን ጽፈን ስናበቃ በኮምፒውተር ጽፈን ቀጥታ በሚዲያ እንለቃቸዋለን። መቼ ጥያቄዎችና ጥያቄዎች መልስ የሚሰጥበትን ቀን የሚቀርቡ መመርሃንን ጥያቄዎች ከእናንተ ነው የሚመጡት። እነዛን ጥያቄዎች እናስተናግዳለን። ስለዚህ እግዚአብሔር ልጆች በነበረን ሰዓት ሁሉ ስሙ የተመሰገነ እግዚአብሔር፣ ከሁላችን ጋር ወስባት ለእግዚአብሔር አሚን